እንዴት ናችሁ? እንዴት አላችሁ? የተወደዳችሁ በጥቂት ቀናት ውስጥ ከሰማናቸው ዜናዎች መካከል ያልተጠበቀ ሊባል የሚችል የዝውውር ዜና ሰምተናል። አርብ ማለዳ የጂኦቫኒ ኬንዳ ወደ ቼልሲ የመዘዋወር ጉዳይ ተነግሯል። በእርግጥ በሁለቱም ክለቦች በኩል ይፋ አልተደረገም። ነገር ግን በዝውውር ዘገባዎቻቸው ለዓመታት ተአማኒነት ባገኙ ብዙን መገናኛዎች እና ጋዜጠኞች ይህንን በቅርብ ጊዜ በፖርቱጋል እግር ኳስ ውስጥ ትልቅ ተስፋ እያሳየ ያለ ታዳጊን ጂኦቫኒ ኬንዳን ከስፖርቲንግ ሊዝበን በ40 ሚሊዮን ፓውንድ እንደሚያስፈርም የመረጋገጥን ያህል የሚያስተማምኑ መረጃዎች ናቸው እየተሰሙ ያሉት። ያው በእርግጥ ተጫዋቹ በዚህ በአጭር ጊዜ ወደ ቼልሲ አይመጣም። ለተጨማሪ አንድ ዓመት አሁን በሚጫወትበት ስፖርቲንግ ሊዝበን እየተጫወተ ይቆያል። አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ ወደ ዩናይትድ ሊመጣ ይችላል የሚሉ በርካታ ሪፖርቶችን እንሰማ ነበር። ይሄ 17 ዓመት ታዳጊ በስፖርቲንግ ሊዝበን አሁን አዲስ የመጡት አሰልጣኝ ሩበን አሞሪምን ከተኩት ሁለት አሰልጣኞች መካከል የመጨረሻው ማለት ነው። በክንፍ ተጫዋችነት መጠቀም ከመጀመራቸው አስቀድሞ ምንም እንኳ በታዳጊነቱ በክንፍ አጥቂነት ይጫወት የነበረ ተጫዋች ቢሆንም ነገር ግን ሩበን አሞሪም ከስፖርቲንግ ሊዝበን አካዳሚ ወደ ዋናው ቡድን ባሳደገው ጊዜ እንደ መስመር አማካይ ወይ በእንግሊዘኛው ዊንግ ባክ በሚባለው ሚና ነበር ይጫወት የነበረው። ምናልባት ታስታውሱ እንደሆነ ለመጀመሪያ ጊዜ የጂኦቫኒ ኬንዳስም ከፍ ብሎ መነገር የጀመረው በቻምፒየንስ ሊግ ሩበን አሞሪም የመጨረሻ የስቴዲየሙን ለስፖርቲንግ ሊዝበን ስቴዲየም በአሰልጣኝነት ያደረገው የመጨረሻው ጨዋታ ላይ ለቪክቶር ዮኬረሽ አንድ ግሩም መስመር ሰንጣቂ ኳስ አቀብሎ ነበር። ይሄ ተጫዋች በትልቅ መድረክ እንደ ቻምፒየንስ ሊግ ባለ ትልቅ ኤቨንት ደግሞ እንደ ማንቸስተር ሲቲ ካለ ግዙፍ ባላጋራ ጋር በተደረገ ጨዋታ ይህንን በማድረጉ ሲያነጋግር ቆይቷል እና ዊንግ ባክ ደግሞ አሰልጣኝ አሞሪም ስለሚፈልግ ባለፈውም ጥር ሌላ ዊንግ ባክ ስላመጣ ፓትሪክ ዶርጉ የሚባለውን ተጫዋች በቀኝ በኩል ደግሞ በስፖርቲንግ ሊዝበን እሱ ለዋናው ቡድን ያበቃውን ተጫዋች ያመጣዋል የሚሉ ብዙ ዘገባዎች እንሰማ ነበር። ቼልሲ የዝውውር ገበያው ከመከፈቱ በይፋ ከመከፈቱ ሶስት ወራት አስቀድሞ ይህንን ተጫዋች ማዘዋወሩ መሰማቱ ያልተጠበቀ ነው የነበረው። በጣም ፈጣን ተጫዋች ነው። በወጣትነቱ የቤንፊካ አካዳሚ ውስጥ ነው ያደገው። ከዛ በኋላ ነው ወደ ሌላኛው የሊዝበን ግዙፍ ክለብ ወደ ስፖርቲንግ ሊዝበን የተጓዘው። በቅርብ ዓመታት ቼልሲ እንዲህ አይነት ባለተሰጡ ታዳጊዎችን እያደነ የማምጣት ልማድ አለው። አሁን ድረስ በዋናው ቡድን ውስጥ ያየናቸው ብዙ ተጫዋቾች የሉም። ነገር ግን ከዚህ በፊት አንድ ሁለት ፕሮግራሞችን ስለ ኤስቴቫው ዊሊያን እንደሰራን አስታውሳለሁ። ስለ ኬንድሪ ፓዬዝ እንደዚሁ አንስተናል። ሌላ በደቡብ አሜሪካ ትልቅ ተስፋ የተጣለበት ተጫዋች ነው። ሌሎችም ብዙ ታዳጊዎች አሁን እንደ ማጎልበቻ ክለብ ወይም እንደ መጋቢ ክለብ እንቆጥረው እንደሆነ አላቅም በሊያም ሮሲኝ የሚሰለጥነው ነው የፈረንሳይ ስትራስቡር። ብዙ የቼልሲ ተጫዋቾች በውሰት ተሰጥተው የሚጫወቱበት ነው። ከዚህ በፊት በብራይተን የሰሩት የስፖርት ዳይሬክተሮች እንደ ካይሩ ሚቶማ፣ ሞይሰስ ካይሴዶ፣ አሌክሲስ መካሊስተር አይነቶቹን ተጫዋቾች ገና በለጋ ዕድሜያቸው ከደቡብ አሜሪካ፣ ከጃፓን የመለመሉት የስፖርት ዳይሬክተሮች ይህንኑ በብራይተን የሰሩትን የማደን ተጫዋቾችን ፈልጎ የማግኘት ገናም ወደ ስታር ተጫዋችነት ከመጎልበታቸው አስቀድሞ የማስፈረም ስልታቸውን አሁንም እየተጠቀሙ ያሉት ከብራይተን የሚለየው እነ ሚቶማን እነ ሞይሰስ ካይሴዶን በአራት ሚሊዮን በሁለት ሚሊዮን እነ አሌክሲስ መካሊስተርንም ልክ እንደዚሁ ለማስፈረም ብዙ መባተል ነበረባቸው። እንደ ኤስቴቫ ዊሊያን አይነቶቹን ተጫዋቾች እንደ ኬንድሪ ፓየዝ አይነቶቹን ተጫዋቾች አሁን ደግሞ ጂኦቫኒ ኬንዳ በሌሎች ትልልቅ ክለቦች የሚፈለጉ ታዳጊዎች ስለሆኑ በአብዛኛው በዓለም ላይ ያሉ ትልልቅ ክለቦችና የእነዚህ ትልልቅ ክለቦች የምልመላ ኔትወርክ የሚያውቃቸው በመሆናቸው ቀደም ብለው ፕሮአክቲቭ መሆን አለባቸው። ቶሎ ወደ ገበያው መግባት አለባቸው። ደግሞ እንደ ብራይተን በፋይናንስ ውስንነቱ ምክንያት በጥቂት ሚሊዮኖች ብቻ የሚያገኟቸው ተጫዋቾች አይደሉም። ስለዚህ የቼልሲ ሪሶርስም ይጠቅማቸዋል፣ ደፈር እያሉ ከፍ ያለ ገንዘብ እየከፈሉ ይህንን ተጫዋች እንደ አይነቶቹ ተጫዋቾች ያመጣሉ ማለት ብዙ ናቸው። የትኞቹ ተጫዋቾች በቼልሲ ዋናው ቡድኑ ሲጫወቱ እናያቸዋለን የሚለውን ጊዜ የሚነግረን ቢሆንም ግን ኤክሳይቲንግ ከሆኑ ተጫዋቾች መካከል አንደኛው ነውን ቼልሲ ያገኙ። እንዲያውም አንዳንድ ዘጋቢዎች እንደሚሉት በቼልሲ ሰዎች አስተያየት በዓለም ላይ ካሉ እድሜያቸው ከ23 ዓመት በታች ከሆኑ የክንፍ ተጫዋቾች መካከል ከሦስቱ ምርጦች አንዱ ነው ብለው ይቆጥሩታል ጂኦቫኒ ኬንዳን ይላሉ። አንደኛው የነሱ የሆነው እና በክረምት የሚመጣው ኤስቴቫው ዊሊያን ነው፣ ቅድም ያነሳሁት ተጫዋች። ሌላኛው የባርሰሎናው ላሚን ያማል። ከዚያ ደግሞ አሁን ጂኦቫኒ ኬንዳን ከሦስቱ እድሜያቸው ከ23 ዓመት በታች ከሆኑ ምርጥ የክንፍ የዓለማችን ተጫዋቾች መካከል አንዱ አድርገው ይቆጥሩታል። ፈጣን ነው። በሁለቱም ክንፎች በኩል መጫወት ይችላል። የባላጋራ ቡድን ተጫዋቾችን ያለ ብዙ ችግር ያልፋል። በሁለቱ መስመሮች ላይ የመጫወት ክህሎት ብቻ ግን ሳይሆን አሰልጣኝ ኤንዞ ማሬስካ ከክንፍ ተጫዋቾቹ ወደ ውስጥ እየገቡ በሴንትራል ቦታዎች መጫወትንም የሚጠይቅ አሰልጣኝ ስለሆነ ወደ መሃል እየገባም መጫወት ይችላል። የመከላከል ክህሎቱ በተለይ እድሜው 17 ዓመት ብቻ ለሆነ ተጫዋች ደግሞ ብዙ የሚደነቅ ነው። ምክንያቱም ዊንግ ባክ ሆኖ ስለነበር ለስፖርቲንግ ሊዝበን በዋናው ቡድን ውስጥ በዚህ ውድድር ዘመን መጫወት የጀመረው ዊንግ ባክ መሆን ደግሞ ከዊንገር ከክንፍ ተጫዋችም የበለጠ የመከላከል ኃላፊነትን የሚሰጥ ነው። ስለዚህ በዚህ ሚናው የተነሳ የመከላከል ክህሎቱን ያዳበረ ተጫዋች ነው። ስለዚህ ያ ወርክ ሬት አለው፣ ያ ዲፌንሲቭ ዲስፕሊን አለው። ይሄ ደግሞ ለዘመናዊ ተጫዋቾች በዚህ ዘመን ላሉ አሰልጣኞች የሚመቻ አይነት ተጫዋች ያደርገዋል ማለት ነው። በተለይ ደግሞ ከሩበን አሞሪም መልቀቅ በኋላ ሩይ ቦርጌስ የሚባል አሰልጣኝ ነው አሁን የስፖርቲንግ ሊዝበን ኃላፊነት ሀላፊነት የተረከበው የክንፍ ተጫዋች ያደረገው በ442 ሲስተም ስፖርቲንግ ሊዝበን አሁን እንደ ድሮ በ342 አንድ አይደለም የሚጫወተው ከአሰልጣኙ መቀየር በኋላ ስለዚህ የዊንግ ባክ ሲስተም የለውም። የመስመር ተከላካዮች ና የክንፍ አጥቂዎች ነው ያሉት። ከክንፍ አጥቂዎች መካከል አንደኛውን ይሆን ይሄ። ማለት የበለጠ ወደፊት ተጠግቶ መጫወት ጀምሯል፣ የበለጠ የማጥቃት ሚና መወጣት ጀምሯል ማለት ነው። እና በዚህ ምክንያት በጎሎች ላይ የሚያደርገው የተሳትፎ መጠን ከፍ ብሏል። አሰልጣኝ አሞሪም ወደ ዩናይትድ ከመምጣቱ አስቀድሞ በ17 ጨዋታዎች በሁሉም ውድድሮች ሁለት አሲስቶች ብቻ ነው የነበሩት። ከዚያ በኋላ ግን ከአሰልጣኝ መለወጥ እና አብሮም ከሲስተም መለወጥ ጋር የበለጠ የማጥቃት ኮንትሪቢሽኑ ከፍ እያለ ስለሆነ ባለፉት 17 ጨዋታዎች አምስት የመጨረሻ ኳሶች አቀብሏል። ለአንድ 17 ዓመት ብቻ ለሆነ ተጫዋች በጣም ጥሩ ቁጥር ነው። ቼልሲ የውል ማፍረሻው 100 ሚሊዮን ዩሮ የሆነን ተጫዋች ነው እንግዲህ ዝቅ ባለ ገንዘብ ያስፈረመው ያው የግድ የውል ማፍረሻ ገንዘብ ተቀመጠ ማለት ክለቦች ያንን ገንዘብ ሁሉ ይከፍላሉ ማለት አይደለም። የተለያዩ የድርድር አማራጮችን ያቀርባል። ያንን የውል ማፍረሻ ገንዘብ መክፈል በጣም ውድ ስለሚሆን አንዳንድ ጊዜ ለምሳሌ አትሌቲኮ ማድሪድ ከዛው ከፖርቱጋል ክለብ ዡዋው ፌሊክስን ሲያስፈርም የተጫዋቹ የውል ማፍረሻ 113 ሚሊዮን ዩሮ ነበር። ነገር ግን በረጅም ጊዜ በኢንስቶልመንት በፓኬጅ ልክፈል ግን የዝውውር ሂሳቡን 120 ሚሊዮን ላድርገው የሚል ስምምነት አደረገና ዦ ፌሊክስን አስፈረም። የዚህኛው ዝውውር የክፍያ አሬንጅመንት ከሪሊዝ ክሎዙን በላይ መክፈል ሆኖ ነገር ግን ክፍያውን በአንድ ጊዜ ባንክ ውስጥ ዲፖዚት ማድረግ ሳይሆን ነገር ግን በተለያየ ወቅት ገንዘቡን ከፋፍሎ መክፈል ለአሞርታይዜሽን ስለሚጠቅም እና ክለቦችም ሊክዊድቲ ውስጥ ይገባሉ። መቼስ አትሌቲኮ ማድሪድ በአንድ ጊዜ ያንን ያህል ገንዘብ መክፈል አይችልም ለአንድ ተጫዋች ምንም እንኳ ግሪዝማንን ለባርሴሎና በሸጠበት ተመሳሳይ ክረምት ቢሆንም ፌሊክስን ያስፈረሙ። እንዲህ አይነት ነገሮች የተለመዱ ናቸው። ብዙ ክለቦችም ያደርጓቸዋል። ቼልሲ ግን የዚህን ተጫዋች ዝውውር በስኬት ካጠናቀቀባቸው ምክንያቶች መካከል አንደኛው ለተጨማሪ አመት በስፖርቲንግ ሊዝበን እንዲቆይ መስማማቱን ስፖርቲንግ በሚቀጥለው ክረምት ቪክቶር ዮኬሬሽን ጨምሮ ባለፈው አመት የፕሪሚየራ ሊጋ ሻምፒዮን ያደረጉት ቁልፍ ተጫዋቾቹን የሚያጣበት ክረምት ይሆናል ተብሎ ይጠበቃል። ግን ይሄኛውን ታዳጊ ማቆየት ይፈልጋል፣ በአንድ ጊዜ ቡድኑ በቁልፍ ተጫዋቾቹ መልቀቅ ምክንያት እንዳይፈርስ ማለት ነው። ስለዚህ ቼልሲ ያቀረበው አንደኛው አማራጭ ተጫዋቹ ለእናንተ አንድ ዓመት እየተጫወተ ይቆይ የሚል ነው። ግን ከዝውውር ገንዘቡ ማነስ ጋር ብቻ ሳይሆን ተጫዋቹ ለቼልሲ እና ለፕሪምየር ሊግ ባለው ለጋ እድሜና ደግሞ በቀጥታ ከፖርቱጋል ወደ እንግሊዝ መጥቶ በዚህ እድሜ ሊጉን መላመድ አስቸጋሪ ስለሆነም ተጨማሪ የመጎልበቻ ጊዜም እንዲኖረው ፈልጓል የሚሉት ሪፖርቶች። ስለዚህ አንደኛው አነስ ባለ ገንዘብ ነው ተጫዋቹን ያስፈረመው ከውል ማፍረሻው ላይ ከተጠቀሰው ገንዘብ አንጻር፣ ሁለተኛ ግን ተጨማሪ ልምድ፣ አነስ ያለ ኢንቴንሲቲ ባለበት ሊግ ግን ደግሞ በትልቅ ክለብ ስፖርቲንግ ሊዝበን። ከፖርቱጋል ሶስቱ ግዙፍ ክለቦች መካከል አንደኛው ነው፣ በቻምፒየንስ ሊግ የሚሳተፍ ነው። ስለዚህ የቻምፒየንስ ሊግ ሌቭል እግር ኳስን ለተጨማሪ አንድ ሲዝን ይጫወታል። እድሜው 17 ዓመት ብቻ ለሆነ ተጫዋች ብዙ ነው የተጫወተው፣ አርባ ጨዋታ አድርጓል። እንደ ላሚኒያ ማል ያህል ብዙ ጨዋታ አላደረገም። ላሚኒያ ማል ለባርሰሎና ገና በ15 ዓመቱ ነው መጫወት የጀመረው፣ ስለዚህ ወደ ዘጠና ጨዋታ ደርሷል አሁን። ስለዚህ ከላሚኒያ ማል ጋር ብናወዳድረው በእሱ መጠን ብዙ አልተጫወተም። ለስፔንም በአውሮፓ ዋንጫው እንዳየ ነው፣ በሌሎችም ጨዋታዎች ላይ እንዳየነው ነው ብዙ ተጫውቷል። ግን አርባም ብዙ ነው። ገና የውድድር ዘመኑ ደግሞ አላለቀም። ተጨማሪ ሁለት ወር ተኩል ገደማ አለው። እንዳልኩት ስፖርቲንግ ሊዝበን ለሌላ የፕሪሚየራ ሊጋ እየተፎካከረ ያለ ነው ከቤንፊካ ቀድሞ በዚህ ውድድር ዘመን ከ50 በላይ ጨዋታ ያደርጋል ማለት ነው። በተቀሩት ጨዋታዎች እየተሰለፈ የሚቀጥል ከሆነ የሚቀጥለው ሙሉ የውድድር ዘመንም ደግሞ ከጉዳት ነፃ ከሆነ ልክ እንደዚሁ የውድድር ዘመን ብዙ ጨዋታዎች አድርጎ ይመጣል። የቼልሲ ሰዎች ተስፋ ከመቶ በላይ ጨዋታ ያደርጋል የሚል ነው። ከፍ ያለ ልምድ ኖሮት ይመጣል። አንድ እድሜው 18 ዓመት ብቻ የሆነ ተጫዋች መቶ ጨዋታ ማይሌጁ ላይ ካለ ለስፖርቲንግ ሊዝባን አይነት ክለብ ከሆነ የተጫወተው ብዙ ኤክስፒሪየንስ ብዙ ልምድ አግኝቶ ነው የሚመጣው። ስለዚህ በውሰት የመስጠቱ ጉዳይ ከፋይናንስና ከሪሊዝ ክሎዙ ያነሰ ገንዘብ ከመክፈል ጋር ብቻ መገናኘት የለበትም። ስፖርታዊ ጥቅምም አለው ማለት፣ ቼልሲ ከማሬስካ ጋር የመዝለቅ ሐሳብ ያለው ይመስላል። ምንም እንኳ ብሉኮ ክሊርሌክ ካፒታል ወደ ቼልሲ ከመጣበት ጊዜ ጀምሮ አሰልጣኞችን በኃላፊነት የማክረም ብዙ ልምድ ባይኖረውም፣ ከአንድ ሙሉ ሲዝን በላይ የቆየ አሰልጣኝ የላቸውም። ማሪሶ ፖቼቲኖ ነው አሁን። ማሬስካም ሌላኛው አሰልጣኝ ሊሆን ነው ግን በዚህ የውድድር ዘመን የሚሰናበትበት ምንም እድል ያለ አይመስልም። አሁን የቻምፒየንስ ሊግ ተሳትፎ ለማሳካት እድሉ ሰፊ ይመስላል። ምክንያቱም በሚቀጥለው የውድድር ዘመን አምስት የእንግሊዝ ክለቦች በቻምፒየንስ ሊግ ስለሚሳተፉ ደግሞ በኮንፈረንስ ሊግም ከስምንት ጨዋታዎች ስምንቱን አሸንፏል። በቅርብ ከኮፐንሃገን ጋር በተደረጉት ጨዋታዎች አስተማማኝ ፐርፎርማንስ ባያሳይም ነግር ግን በውድድሩ ላይ ካሉት ቡድኖች ከሌሎቹ ቡድኖች ጥራት አንጻር አሁን በሚገኘው እያሳየ ባለው ፎርም ብቻ የኮንፈረንስ ሊግ ሻምፒዮን ሊሆን ይችላል። ስለዚህ የኮንፈረንስ ሊግ ለቼልሲ አይነቱ ግዙፍ ክለብ የሚመጥን ውድድር ባይሆንም ነገር ግን አሰልጣኙ ሲመጣ የሚሳተፈው እዚህ ውድድር ላይ ነው፣ ምርጫ የለውም። ውድድሩን ማሸነፍ ግን ዋንጫ ነው እና የሆነ ክሬዲት ያሰጠዋል። የኮንፈረንስ ሊግ የሚያሸንፍ ከሆነ በቻምፒየንስ ሊግ እንዲሳተፍ ካደረገ በንጽጽር ስኬታማ የውድድር ዘመን ተብሎ ሊቆጠርለት ይችላል። ደግሞ ብዙ ጉዳቶች አሉ እንደምታውቁት፣ ስለዚህ ችግሮችም ገጥመውታል። አሁን ኖኒ ማድዌክ የለም፣ ኒኮላ ጃክሰን የለም፣ ዌስሊ ፎፋና በቅርብ ጊዜ ነው ከጉዳት የተመለሰው። ሮሜዮ ላቪያ በተሰለፈ ቁጥር ልዩነት የሚያመጣ ተጫዋች እንደሆነ ብናውቅም፣ ግን ልክ እንደ ባለፈው የውድድር ዘመን የከፋም ባይሆን በዚህ የውድድር ዘመንም በጥቂት ጨዋታዎች ላይ ብቻ ነው ሜዳ ውስጥ ያየነው ማሎ ጉስቶ ሪስ ጀምስ በውድድር ዘመኑ አብዛኛው ጊዜ እንደዚሁ በጉዳት ምክንያት ሲወጡ ሲገቡ የቆዩ ተጫዋቾች ናቸው። ስለዚህ ብዙ አይነት ፈተናዎችም ነበሩበት። በዚህ ውድድር ዘመን የራሱ የታክቲክ ምርጫዎች የበለጠ የፖሴሽን ኦሪየንትድ ቡድን ለማድረግ በሚያደርገው ጥረት ውስጥ ቡድኑ በኳስ ቅብብል ጊዜ ዝግ ያለ መሆኑ ለባላጋራ ቡድኖች ተገማች የሆነ መምጣቱ ደግሞ የባላጋራ አጋራ ቡድኖች በተለይ ቼልሲ እስከ ዲሴምበር ባለው ጊዜ ድረስ ብዙ ሰው ከጠበቀው በላይ ርቀት ስለመጣ ለቼልሲ ክብር መስጠትና በሎ ብሎክ መጫወት ከጀምሩ በኋላ ብዙ ሶሉሽን የለውም ኮል ፓልመር የሆነ ምትሐቱን ካላሳየ በስተቀር። እነዚህ ጥያቄዎች ሁሉ እንዳሉ ሆነው ግን ከሞላ ጎደል ሲታይ፣ የተሳካ በንጽጽር የተሳካ የውድድር ዘመን እያሳለፈ ነው። እንደ መጀመሪያ የውድድር ዘመን በትልቅ ክለብ በፕሪምየር ሊግ ደረጃ ሲያሰለጥን ለመጀመሪያ ጊዜ ሊሆነው አሰልጣኝ ከሞላ ጎደል ደህና የሚባል የውድድር ዘመን እያሳለፈ ስለሆነ ቼልሲ ያሰናብተዋል ተብሎ አይጠበቅም። የ2025 26 የውድድር ዘመንም ላይ አሰልጣኝ ሆኖ የሚዘልቀው እርሱ ነው። ስኬታማ የሚሆን ከሆነ ደግሞ የአምስት ዓመት ውላደል የፈረመው ከጂኦቫኒ ኬንዳ ጋር አብሮ የመስራት እድል ሊኖረው ይችላል። እንደዛም ይሆን ከሆነ የሲስተም ለውጥ አይኖርም ማለት ነው። 4231 ወይ 433ን እየተጫወተ የሚቀጥል አሰልጣኝ ነው። ንጹህ የክንፍ ተጫዋቾች ይፈልጋል ማለት ነው። ዊንግ ባኮች አይጠቀምም። ኬንዳ በረጅም ጊዜ ሂደት ውስጥ ማሬስካ የሚቀጥል ከሆነ ከሁለቱ የቀኝም የግራም ክንፎች አንዱን ቦታ ይዞ የሚጫወት አይነት ተጫዋች ነው። ብዙሀን መገናኛዎች እንደሚሉት አሰልጣኙ ለእነዚህ ሁለት ሚናዎች፣ ለቀኝ ክንፍና ለግራ ክንፍ አጥቂነት ወይም የክንፍ አጥቂነት አምስት ተጫዋቾች ይፈልጋል ቡድን ውስጥ ኖኒ ማድዌኬ አለ። ጄደን ሳንቾ አለ። ያው ከማንቸስተር ዩናይትድ በውሰት ነው የመጣው። ነገር ግን የዚህ ተጫዋች ዝውውር ቋሚ ይሆናል ተብሎ ይጠበቃል። ፔድሮ ኔቶ አለ። ነገር ግን ሚካይሎ ሙድሪክ በቅርብ ጊዜ በአበረታች መድኃኒት መጠቀም ምክንያት የኤሳምፕሉን ወድቋል። የቢሳምፕሉ እየተጠበቀ ነው። የቢሳምፕሉን የሚወድቅ ከሆነ ደግሞ ለአመታት በቅጣት ምክንያት ከሜዳ ይርቃል። ስለዚህ ተጨማሪ ተጫዋቾች እዚያ ቦታ ላይ ማምጣት አለበት። በረጅም ጊዜ ሂደት ውስጥ ይሄ ተጫዋች እዚህ ቦታ ላይ ይጫወታል ተብሎ የሚጠበቅበት ምክንያት አንደኛው ምክንያት ይሄኛው ነው። ግን ብዙ ጊዜ በግራ ክንፍ በኩል ይጫወታል ይላሉ ለቼልሲ ቅርብነን የሚሉ ጋዜጠኞች። ምክንያቱም በቀኝ በኩል አሁን ኖኒ ማዱዌኬ ያላቸው እዚህ ላይ በቀኝ ክንፍ፣ ለብራዚል ብሔራዊ ቡድንም የሚጠራው ለፓልሜራሽ ድንቅ የውድድር ዘመን ያሳለፈው ሬከርዶችም ያሻሻለው ኤስቴቫዎ ሲመጣ እዛ ቦታ ላይ ይጫወታል። በግራ ክንፍ ነው ሚካይሎ ሙድሪክም የተቀጣው ተጫዋች ይጫወት የነበረው እና ለዛ ቦታ ይታሰባል። የኛው ተጫዋች በሁለቱም ክንፎች ግን መጫወት የሚችል ተጫዋች ነው። ሌላ በዚህ የዝውውር ዘመን ማብቃት ላይ ክለቡን የሚቀላቀለው ኬንድሪ ፓይስ የሚባለው ተጫዋች ትልቅ ተስፋ የተጣለበት ከጥቂት ጊዜ በፊት ኢንዲፔንደንት ደል ቫሌ ከሚባለው ክለብ ያመጡት ተጫዋች እሱ ደግሞ በቼልሲ ሰዎች አስተያየት አማካይ ሆኑ እንዲጫወት ነው የሚፈልጉት። የእሱ ስኪል ሴት ከክንፍ ተጫዋችነት ይልቅ ኤንዞ ፈርናንዴዝ በሚጫወትበት የሜዳ ስፍራ እንዲጫወት የሚፈለግ አይነት ተጫዋች ነው። ስለዚህ ብዙ አማራጮች አሉት። ይሄም ተጫዋች በክንፍ በኩል መጫወት ይችላል፣ ግን የቼልሲ ሰዎች ለዚህ ተጫዋች የሚስማማው ቦታ ይሄኛው ቦታ ነው። ስለ ጂኦቫኒ ኬንዳ ጥቂት ተጨማሪ ነገሮች ለመጨመር ኳሱን እግሩ ላይ ለጥፎ በከፍተኛ ፍጥነት የሚሮጥ ነው። ክሎስ ኮንትሮል ለሚሉት አይነት። ሁለተኛ፣ አንዳንድ የክንፍ ተጫዋቾች ወደ ውስጥ እየሰበሩ መግባት የሚቀናቸው ተጫዋቾች አሉ። ኢንቨርት ማድረግ እንለዋለን። እርሱ ለምሳሌ የቀኝ እግር ተጫዋች ከሆነ እና በግራ ክንፍ ከሆነ የሚጫወተው ወደ ውስጥ እያጠበበ ይገባል ማለት ነው። ጄደን ሳንቾ በግራ በኩል ሲጫወት እንደሚያደርገው ወይም ኖኒ ማድዌኬ ወይም ፔድሮ ኔቶ በቀኝ በኩል ሲጫወቱ እንደሚያደርጉት ጂኦቫኒ ኬንዳ ወደ ውስጥ እየሰበረ ይገባል ብዙ ጊዜ። ነገር ግን በውጭኛው ኮሪደርን በኩል መጫወት ይችላል። ልክ እንደ ድሮቹ የክንፍ ተጫዋቾች መጫወት ይችላል። እንደ ድሮዎቹ ስልክ እንደነ ሪያን ጊግስ በግራ በኩል የሚጫወት የግራ ግር ተጫዋች ሆኖ መጫወት ማለት ነው። ይሄድና ባይላይኑን ይዞ የውጭኛው መስመር የሜዳውን ቾክ ታኮ ሄዶ ክሮስ ማድረግም ይችላል። ግን ወደ ውስጥም እየሰበረ መግባት ይችላል። ይሄ ማለት ለ ባላጋራ ቡድን የመስመር ተከላካይ የማይገመት ተጫዋች ያደርገዋል ማለት ነው። አንፕሬዲክታቢሊቲ አለ። ወደ ውጭ ሊሄድ ይችላል ወይ በውስጥ በኩል ድሪብል አድርጎ ሊገባ ይችላል። ይሄም ነው አንዱ የዚህ ተጫዋች ጠንካራ ጎን። ቶሎ ያየትም የቼልሲ ደጋፊዎች ተጨማሪ ጊዜ ያስፈልጋል። ነገር ግን ስለ ተስፋው መጠን የምታውቁት አሁን በዚህኛው ሳምንት የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ ለፖርቱጋል ብሔራዊ ቡድን በድጋሚ ጠርተውታል። ለስፖርቲንግ ሊዝበን ዋናው ቡድን መሰለፍ እንደጀመረ አካባቢ ነው ወዲያው ለፖርቱጋል ብሔራዊ ቡድን የጠሩት። ስለዚህ የተሰጥኦ መጠን በጣም ትልቅ ነው። የስፖርቲንግ ሊዝበን አካዳሚ ከሉዊስ ፊጎ እስከ ክርስቲያኖ ሮናልዶ አይነት ትልልቅ ራፋኤል ያየው ሌሎችም በርካታ ትልልቅ ተጫዋቾችን ያፈለቀ አካዳሚ ነው። ምንም እንኳ ይሄ ተጫዋች በቤንፊካ ቢሆንም የሚጀምረው የቼልሲ ደጋፊዎች ባለፈው ጥር ከብዙ ተጫዋቾች ጋር ስሙ ሲነሳ ቢቆይም እንደ አሌሃንድሮ ጋርናቾ እንደ ማቲስ ቴል አይነቶች ተጫዋቾች እነዚህም ተጫዋቾች የቼልሲ ፍላጎት ምን እንደሆነ የሚያሳይ ነው። ተጨማሪ ክንፍ ተጫዋች እንደሚፈልግ ያሳያል። በተለይ ደግሞ የኖኒ ማድዌኬ መጎዳት ቡድኑን አሳስቶታል። እንደምንሰማው ደግሞ በክሪስቶፈር ንኩንኩ ላይ ለአጥቂነትም የሚሆን ፕሮፋይል የለውም፣ ለክንፍ ተጫዋችነትም የሚሆን ካራክተሪስቲክስ የለውም፣ ቢያንስ ለቼልሲ አይነቱ አጫወት። ስለዚህ ክረምት ላይ መልቀቁ አይቀርም። ባለፈው ጥርም ሊለቅ እንደነበር እናውቃለን። የረጅም ጊዜ ፈራሚ ነው፣ ለአሁን የሚመጣ ተጫዋች አይደለም። ነገር ግን የቼልሲን ፕላን ማየት ይቻላል። የረጅም ጊዜ ፕላን ነው፣ ግን በጣም ባለ ትልቅ ተሰጦ ተጫዋች ነው። በዚህ ዓመት ስፖርቲንግ ሊዝበን በን አስር የቻምፒየንስ ሊግ ጨዋታዎች ነበር ያደረገው፣ በአስሩም ጨዋታዎች ላይ ተጫውቷል። በአጠቃላይ እንዳልኩት ከ40 በላይ በትክክል ለመጥቀስ 43 ጨዋታዎችን አድርጓል። ደግሞ በስፖርቲንግ ሊዝበን ታሪክ በእድሜ ትንሹ ጎል አስቆጣሪም ነበር። ሌሎችም ክለቦች ቅድም ከጠቀስኩት ማንቸስተር ዩናይትድ በተጨማሪ ሌሎችም ክለቦች ፈልገውታል። በእርግጥ አንዳንዶቹ ማንቸስተር ዩናይትድ ፓትሪክ ዶርጉን ካስፈረመ በኋላ ፍላጎቱ ቀዝቀዝ ብሎ ነበር ይላሉ። ነገር ግን በቀኝ በኩል የሚጫወት ዊንግ ባክ የሚፈልጉ ይመስላል አሁን። ምክንያቱም በቀኝ በኩል ያሏቸው አማራጮችም አሰልጣኝ ሩበን አሞሪም በስፖርቲንግ ሊዝበን ይጠቀምበት የነበረው የሁለቱ ዊንግ ባኮች ፎርዋርድ ቲንኪንግ መሆኑን ማጥቃት ላይ ብዙ ማተኮርን የሚያሟሉ አይደሉም፣ አማድ እዛ ቦታ ላይ ካልተጫወተ በስተቀር። አማድን ግን አሰልጣኙ በ አስር ቁጥር ተጫዋችነት የበለጠ መጠቀም እንደሚፈልግ ከመጣ በኋላ ለዚህ ተጫዋች በሰጠው ሚና መረዳት እንችላለን። ኑሰር፣ መዝራዊም ዲዮጎ ዳሎም የበለጠ ፉልባኮች እንጂ ዊንግ ባኮች አይደሉም ለዛ ቦታ ሌሎች አማራጮች ስለሌሉት እየተጠቀመባቸው ይገኛል። ነገር ግን በቀኝ በኩል ይህንን ተጫዋች ቢያገኝ የሚጠላ አይመስለኝም። የማንቸስተር ዩናይትድ ፋይናንስም ብዙ የሚያወላዳ ስላልሆነ ሊሆን ይችላል። ግን ቼልሲም ባልተጠበቀ ጊዜ ይመስለኛል እንዲህ አይነቶቹን ድርድሮች አድርጎ ዝውውሩን በፍጥነት ያቀላጥፈው በፖርቱጋል ሩበን አሞሪም የስፖርቲንግ አሰልጣኝ በነበረበት ጊዜ በመጀመሪያዎቹ ቡድኖች ውስጥ አሁን በቀደም ከፔዤ ጋር ከሊቨርፑል ጋር በተደረጉት ጨዋታዎች ግሩም የነበረውን ኑኖ ሜንዴሽን በቶተናም የምናውቀውን ፔድሮ ፖሮን አይነት በጣም የማጥቃት ዝንባሌ ያላቸውን የመስመር አማካዮች ይጠቀም ነበር። ፔዥ በቶተናም ፉልባኮች ሆነው ነው የሚጫወቱት፣ ግን አታኪንግ ፉልባክስ የምንላቸው በጣም የሚያጠቁ ፉልባኮች ሆነው ነው የሚጫወቱት። እንዲህ አይነት ተጫዋቾች ነው የሚወደው። በቅርብ ጊዜ ማክሲሚሊያኖ አራውሆ፣ ጂኦቫኒ ኬንዳ በዚህ ጥሩ ምሳሌ ይሆናሉ። በዚህ ውድድር ዘመን ይሄ ተጫዋች አሰልጣኝ አሞሪም ወደ ማንቸስተር ዩናይትድ ከመምጣቱ አስቀድሞ ባገኘው የደቂቃ ብዛት በአውሮፓ እድሜያቸው 18 ዓመት ከሆኑ ተጫዋቾች መካከል የሚበለጠው ብዙ እየተሰለፈ እንደነበር ለመጥቀስ ነው። በላሚን ያማል በፓውኩ ባርሲ እና በአያክሱ ዮሬል ሀቶ ብቻ ነበር። ስለዚህ ብዙ የሚጫወት ተጫዋች ነው። ለፖርቱጋልም ከክረምት ጀምሮ በእያንዳንዱ ኢንተርናሽናል ብሬክ ጊዜ ጥሪ የሚደርሰው ተጫዋች ነው። ስታቲስቲክሱ አንዳንድ መሻሻል ያለባቸው ነገሮች እንዳሉት የሚያሳይ ነው። ለምሳሌ ብዙ ጎሎች አያስቆጥርም። አንድ ጎል ብቻ ነው ያስቆጠረው። ግን አንደኛው ምክንያት ከጎሉ ርቆ ይጫወት ስለነበር ነው፣ ዊንግ ባክ ስለነበር በተለይ በመጀመሪያው የውድድር ዘመን አጋማሽ ገደማ ቢያንስ አሞሪም እስኪለቅ ድረስ። ግን ከአሞሪም በኋላ የመጣው አሰልጣኝ እንደዚሁ በዊንግ ባክ ሲስተም መጫወትን ነበር የቀጠለው። አሁን የተቀጠረው አሰልጣኝ ነው የበለጠ የማጥቃት ሚና የሰጠው። ስለዚህ እሱም ከጎሉ ርቆ እንዲጫወት ስላደረገው ሊሆን ይችላል። ግን ደግሞ 17 ዓመቱ ነው፣ ገና እርሊ የእግር ኳስ ተጫዋችነት ምዕራፉ ላይ ነው ያለው ሊሻሻል የሚችልባቸው ብዙ ነገሮች ይኖሩታል። ግን በበርካታ ትልልቅ ክለቦች ሲፈለግ የነበረን ተጫዋች በፍጥነትና በብልሃት ነው ቼልሲ ያገኘው። ስለዚህ ሌላ ብዙ ተስፋ የምትጥሉበት ፕሮሚሲንግ የሆነ ተጫዋችን የቼልሲ ደጋፊዎች ያገኛችሁ ይመስላል። ብዙ ጥሩ ሪፖርቶች ተመልክቻለሁ። ብዙ ቪዲዮቹን አይቻለሁ። በጣም ፈጣን ነው። እንዲሁም እንዳያችሁት ሲሊንጉ በጣም ትልቅ እንደሆነ፣ የሚደርስበት ቦታ ትልቅ እንደሆነ የሚያሳይ ነው። የወጣት ተጫዋቾችን መጎልበት ቀድሞ መተንበይ አይቻልም፣ ግን ስሜቶቹ በሙሉ ጥሩ ናቸው ይህን ተጫዋች በተመለከተ። ስለዚህ ቼልሲ ሌላ የረጅም ጊዜ ባለ ትልቅ ተሰጥኦ ተጫዋች አግኝቷል። ደሞዙ ብዙ አይደለም። የለንደን ክለብ መሆኑንም ወዶታል። በለንደን መኖር ይፈልግ ነበር ይላሉ። የለንደን ፋክተር ሞይሰስ ካይሴዶም ከሊቨርፑል ይልቅ ቼልሲን እንዲመርጥ ካደረጉት በርካታ ምክንያቶች አንዱ ሆኖ ይጠቀሳል። የቼልሲ ደጋፊ ሆኖ ማደጉ፣ ለቼልሲ ሰዎች አስቀድሞ መስጠቱ ቃል መስጠቱ፣ ከዳይሬክተሮቹ መካከል ከአንደኛው ጋር በብራይተንም ወደ ብራይተን ያመጡት መሆናቸው እና ያ ሊንክ አንዱ ምክንያት መሆኑ እንደተጠበቀ ሆኖ፣ ነገር ግን ሌላኛው ምክንያት ለንደን የበለጠ ኮዝሞፖሊተን ከተማ ነው ከማንቸስተር ይልቅ። ማንቸስተር በድርድሩ ብዙ መግፋቱን አላውቅም፣ ነገር ግን ቼልሲ ያንን ካርድም ተጠቅሞበታል። ስለዚህ ጂኦቫኒ ኬንዳ አዲሱ ሰማያዊ ሊሆን አንድ ዓመት ከምናምን መጠበቅ አለብን ግን የወደፊት የእግር ኳስ ፊውቸሩ በስታምፎርድ ብሪጅ ነው።